ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን፣ እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። አሰብ የኢትዮጵያ ነች የሚል አስተያየት እያስቀመጣችሁ የተመራረጡ መረጃዎቻችን ተቋዳሽ ሁኑ። ወደ መረጃዎቹ ገባን። አስመራ ከተማ አሁንም ከባድ ትርምስ ላይ መሆኗ ተገልጿል። በዘመናዊ አምፖሎች እና ሰማይ ጠቀስ ፎቆች በንጹህ አስፋልትና በመንገድ ላይ ችግኞች ፋንታ የታንክና የዙ 23 ስባሪ እንዳልቆባት ለነዋሪዎቿ የባንግላዴሽን ባቡርና አውቶቡስ መስላ የምትታየው አስመራ ኢሳያስ አፈወርቂን ፈንግላ ለመጣል አቋም መያዟም ተነግሯል። ይህ በአሁኑ ሰዓት አስመራ ላይ እጅግ እያነጋገረ ያለ መረጃ ነው። የአሰብ ፕሬስ ምንጮችም ከአስመራ ያደረሱን በዚህ ጉዳይ ዙሪያ ሰፋ ያለ ትንታኔ ይዘናል። እስከ መጨረሻው ድረስ አብራችሁ ተከታተሉ። ውድና የተከበራችሁ የቻናላችን ቤተሰቦች እነዚህንና መሰል መረጃዎቹን ሰፋ ባለ ትንታኔ ይዘን ቀርብናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም የቻናላችን ቤተሰቦች ደግሞ

ላይክ ሼር እና ኮሜንት በማድረግ እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በቀጥታው ወደ መረጃው። አስመራ ከተማ አሁንም ከባድ ትርምስ ላይ መሆኗ ተገልጿል። በዘመናዊ አምፕሎችና ሰማይ ጠቀስ ፎቆች፣ በንጹህ አስፓልትና በመንገድ ላይ ችግኞች ፋንታ የታንክና ና የዞ 23 ስባሪ ወዳድቆባት ለነዋሪዎቿ የባንግላዴሽን ባቡርና አውቶቡስ መስላ የምትታየው አስመራ ኢሳያስ አፈወርቂን ፈንግላ ለመጣል አቋም መያዟ ነግሯል። የኤርትራን ሕዝብ ለሶስት አስርት ዓመታት በዘለቀ ጭቆና ውስጥ ከቶ ከስልጣን እያራቀው የአልሲሲ ፈረስ ኢሳይያስ አፈወርቂ ከባድ ውርደት እየገጠመ መሆኑ ታውቋል። ለኢትዮጵያ ሕዝብ ወደብ ከምሰጥ በአንገቴ ላይ ገመድ ይግባ ያለው ኢሳይያስ አፈወርቂ በሀገሪቱ ክተት ቢያውጅም የሚሰማው እንዳልተገኘ የተገለጸ ሲሆን በየከተማው ያፈሳቸው ወጣቶችም በህመምና ሌሎች ሰበቦች ከማሰልጠኛ እየወጡ እንደሆነ አሰብ ፕሬስ ከቦታው በደረሳት መረጃ ማረጋገጥ ትችላለች። ያለ ጦርነት ሀገር መምራት የማይችለውና የኋላቀሮች ሁሉ መሪ የሆነው ኢሳይያስ አፈወርቂ ሊመጣበት የሚችለውን ሽንፈት በማገናዘብ ከኢራን ግብጽ የመሳሪያ ልመና መልእክት ልኳል ተብሏል። የአፋር ኃይሎች ወደ ቀደምቷ የኢትዮጵያ አሰብ እየገሰገሱ ነው። አሰብን በተለያየ አቅጣጫ ከቧታል በሚል እየተጨነቀ ያለው ኢሳያስ አፈወርቂ በአሰብ ጉዳይ የያዘውን ጭፍን አቋም ቆም ብሎ እንዲያስብበት የአገሪቱ ፖለቲከኞች ገልጸዋል። ለሰላሳ አራት ዓመታት እየገዛ ያለው ኢሳያስ እና ቡድኑ አስመራን ባለችበት ከማቆማቸው በተጨማሪ የኤርትራን ህዝብ ለሌላ ልቂት እያዘጋጀ መሆኑም ተረጋግጧል። ከሱዳንና ግብጽ ኃይሎች ጋር እየተሞዳሞደ ቀጠናውን ለመረበሽ እየተንቀሳቀሰ ያለው የምስራቅ የአፍሪካ አምባገነን መሪ ኢሳያስ አፈወርቂ አሁንም አሁን አሰብን አልሰጥም የሚል ድርቅና አቋሙን ቀጥሎበታል ተብሏል። ግብጽ የለገሰችውን ያረጁና ያፈጁ መሳሪያዎች በአስመራ ጎዳናዎች እያንሸራሸረ ያለው ኢሳያስ አፈወርቂ የኤርትራን ሕዝብ አሁንም ከባድ ጭንቀት ውስጥ እየከተተው መሆኑ ዓለም አቀፍ ማህበረሰቡ የገለጸ ይገኛል። በርካታ ሀገራት የኢትዮጵያ ጥያቄ ትክክል ነው የሚል አቋም በያዙበት በዚህ ወቅት የጦርነት ረሃቡን ለማስተናገድ እየቋመጠ ያለው ኢሳያስ አፈወርቂ ትናንት ዛሬ አይደለምና ካካሄዱ እንዲረጋጋ ሲሉ ዓለም አቀፍ የፖለቲካ ተንታኞች ሳይገልጹ ነው። ይህ በእንዲህ እንዳለ የኦርቶዶክስ ቤተክርስቲያኗ ከሻቢያ ጋር በማበሯ እርምጃ ተወስዱባታል። የስዊድን መንግስት በስዊድን ለኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያደርገውን ድጋፍ በማቋረጥ እርምጃ ወስዷል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በስዊድን ከአምባገነኑ የኤርትራ መንግስት ጋር ግንኙነት በመፍጠር በስዊድን የሚኖሩ ዜጎችን መብትና ነፃነት በሚጥስ ተግባር ላይ በመሳተፋቸው እንዲሁም መንግስት የሚሰጣቸውን ድጎማ በተዘዋዋሪ ለሻቢያ እንደሚያስተላልፉ የስዊድን የደህንነት አገልግሎት አረጋግጧል። ይህንን ተከትሎም ከመ መንግስት ይሰጣቸው የነበረው ዓመታዊ ድጎማ እንዲቋረጥ መወሰኑን ስዊድን ሄራልድ አስነብቧል። የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በስዊድን በዓመት እስከ 800000 ክሮነር ወይም ደግሞ 85100 ዶላር ገደማ ድጎማ ከስዊድን መንግስት ስታገኝ መቆይቷን መረጃዎቹን ዋቢ በማድረግ ጋዜጣው አስነብቧል። ከሻቢያ ጋር ንክኪ ያለው ማንኛውም ግለሰብ ቡድንና ተቋም በአውሮፓ ሀገራት እየታደነ ለፍርድ እየቀረበ ነውም ተብሏል። በሌላ መረጃም ከአስር በላይ ተማሪዎች በጸጥታ አካላት ከዶርማቸው ተወስደዋል ከትምህርት የተባረሩም አሉ ሲሉ የደባርቅ ዩኒቨርሲቲ ተማሪዎች ተናገሩ። የዲስፕሊን ቅጣት አንቀበልም ያሉ አምስት አካባቢ ተማሪዎች በፖሊስ እንዲወጡ ተደርጓል ሲል ዩኒቨርሲቲው ገልጿል። አምስት ተማሪዎች ከትምህርት ገበታቸው ሲሰናበቱ፣ ሶስት ተማሪዎች ለአንድ ዓመት ከትምህርት ገበታቸው እየተወገዱ ሲሆን 19 ተማሪዎች ከፍተኛ የጽሁፍ ማስጠንቀቂያ እንዲደርሳቸው ተደርጓል። ከሳምንት በፊት እርቦናል፣ ምግብ ይስተካከልልን በሚል ጥያቄ ያቀረቡ የደባርቅ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ መውጣታቸው የሚታወስ ሲሆን በወቅቱ አመፅ ቀስቅሰዋል የተባሉ ተማሪዎች ሰሞኑን በፀጥታ አካላት በኃይል ከድርማቸው መወሰዳቸውንና የተባረሩም እንዳሉ ተማሪዎች የገለጹ ናቸው። 12 ተማሪዎች ከዱርማቸው በፀጥታ ኃይሎች እንደተወሰዱና ያሉበት እንደማይታወቅ ተማሪዎች ሲገልጹ የተስተዋሉ ሲሆን አንዳንዶቹ ደግሞ የተወሰዱ ተማሪዎችን ቁጥር ወደ 17 አድርሰውታል። ሌሎቹ ደግሞ የ17 ተማሪዎች ስም ዝርዝር ሲጠየቅና ሲጻፍ እንዳስተዋሉ ገልጸዋል። ምግብ እንዲስተካከልልን በመጠየቃችን ጥይት ተተኩሶብናል፣ ሲሉ በሰላማዊ ሰልፍ ወቅት የደረሰባቸውን በማስታወስ ያማርሩ ተማሪዎቹ አሁን ደግሞ ተማሪዎች በፀጥታ ኃይሎች እንዲወሰዱ እየተደረገ በመሆኑ ለጉዳዩ አስቸኳይ መፍትሄ እንዲሰጥ ጠይቀዋል። ከዚህ ቀደም ጥያቄ ያነሱ የዩኒቨርሲቲ ተማሪዎች በፀጥታ ኃይሎች ከድርማቸው ተወስደዋል ስለመባሉ ምን ምላሽ እንዳለው የደባርቅ ዩኒቨርሲቲ የተጠየቀ ሲሆን የዩኒቨርሲቲው ፕሬዚዳንት ስልክም ሆነ የጽሁፍ ምላሽ ባይሰጡም የዩኒቨርሲቲው የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳሉ ተበጀ ግን የጽሁፍ ምላሽ ሰጥተዋል። በዚህም በዩኒቨርሲቲያችን ህገወጥ ሰልፍ በመሩና ባስተባበሩ የአካል ጉዳትና የንብረት ውድመት ባደረሱ ተማሪዎች ላይ ተገቢውን ማጣራት ተደርጎ የአካዳሚዎች የዲስፕሊን ቅጣት ተላልፏል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጨው መረጃ ፍጹም የተሳሳተ ነው። ዩኒቨርሲቲያችን ሰላማዊ የመማር ማስተማር ስራውን እንደቀጠለ ነው ብለዋል። ጥያቄውን በሰላማዊ መንገድ ከመጠየቅ አልፎ በኃይልና በጉልበት ኮብልስቶን ድንጋይ በመወርወር ግጭት እንዲጀመር ያነሳሱ በሰላማዊ ተማሪዎች የምግብ ቤት ሰራተኞችና ካምፓስ ፖሊሶች ላይ ጥቃት ለመፈጸም ማምራታቸውን ሰልፉን ህገወጥ ያደርገዋልም ብለዋል። የዲሲፕሊን ቅጣትን በተመለከተ በአጠቃላይ ይህንን ጥፋት የመሩና ያስተባበሩ የሚመለከተው የዩኒቨርሲቲው የስራ ክፍል የተረጋገጠ ሲሆን አምስት ተማሪዎች ከትምህርት ገበታቸው ሲሰናበቱ ሶስት ተማሪዎች ለአንድ ዓመት ከትምህርት ገበታቸው እየተወገዱ ሲሆን 19 ተማሪዎች ደግሞ ከፍተኛ የጽሁፍ ማስጠንቀቂያ እንዲደርሳቸው ተደርጓል። ነውም ያሉት የዲስፕሊን ቅጣቱ በማህበራዊ ሚዲያ ከእውነት የራውቆ የዩኒቨርሲቲውን ገጽታና አካባቢውን ማህበረሰብ የማይወክሉ መረጃዎቹን የሚያሰራጩት ተማሪዎችን ያካተተ ነው ሲሉ ማክለዋል። ዩኒቨርሲቲው በሚችለው መጠን በምግብ በኩል የተነሱ ጥያቄዎቹን ከተማሪዎቹ ጋር በመወያየት ምላሽ እየሰጠ ነው ሲሉም የዩኒቨርሲቲው የዓለም አቀፍና የሕዝብ ግንኙነት ኃላፊም ተናግረዋል። በሌላ መረጃ ኢትዮጵያ ከተመጽዋችነት ተላቃ የአፍሪካ የስንዴ ምርት ቁንጮ ሆናለች ሲል አልሱሩቅ አልአረብያት ዘግቧል። የረሃብና የተመጽዋችነት ዘመን መሻገሯን የገለጸው ሚዲያው ኢትዮጵያ ባለፈው ዓመት ለመጀመሪያ ጊዜ በታሪኳ በስንዴ ምርት ራሷን መቻሏን ገልጿል። ኢትዮጵያ ለዘመናት ስሟ በረሃብ ሲጠራ ቢቆይም አሁን ይህ ታሪክ መቀየሩን አልሹሩቅ በሪፖርት አቅርቧል። ኢትዮጵያ በአፍሪካ ቁጥር አንድ የስንዴ አምራች በመሆን ታሪክ መስራቷን ገልጿል። የኢትዮጵያ መንግስት በተከተለው የግብርና ፖሊሲ ምክንያት የስንዴ ምርትን በእጥፍ በማሳደግ ሀገሪቱን ከተረጅነት ማላቀቁን ሚዲያው ዘግቧል። ኢትዮጵያ የስንዴ ምርት ማደግ ሶስት ምክንያቶችን ገልጿል። አንደኛ፣ ከፍተኛ የመስኖ እርሻ መስፋት፣ ሁለተኛ፣ ምርጥ ዘርና ዘመናዊ ቴክኖሎጂን መጠቀም፣ ሶስተኛ፣ አዲስ የግብርና ፖሊሲ መከተል መሆኑን ገልጿል። ኢትዮጵያ 112 ሚሊዮን ሄክታር መሬት ያላት መሆኑን ከዚህ ውስጥ 38 ሄክታር ለግብርና ምቹ መሆኑን ገልጿል። ይህም በአመት በአንድ የግብርና ወቅት ብቻ 100 ሚሊዮን ኩንታል ስንዴ ለማምረት እንደሚያስችልም ገልጿል። በ2023 የስንዴ ምርት ከ15 ሚሊዮን ቶን ወደ 23 ሚሊዮን ቶን በ2024 ማደጉን ገልጿል። ኢትዮጵያ የአመት የስንዴ ፍጆታ 8 ሚሊዮን ቶን ብቻ መሆኑን አልሽሩቅ ቢዝነስ ባረብኛ ባወጣው ዘገባ ገልጿል። የውጭ ምርጫ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የጋዛዊ የተኩስ አቁም ስምምነት በጣም በቅርቡ ወደ ሁለተኛው ምዕራፍ እንደሚሸጋገር አስታውቋል። ጠቅላይ ሚኒስትሩ ይህንን የተናገሩት ከጀርመን ቻንስለር ፍሬድሪክ መርዝ ጋር ከተወያዩ በኋላ በሰጡት ጋዜጣዊ መግለጫ ላይ ነው። ኔታንያሁ እንደገለጹት የመጀመሪያው ምዕራፍ ግጭት የማቆምና እስረኞቹን የመለዋወጥ ሂደት የተጠናቀቀ ሲሆን ቀጣዩና ፈታኙ ምዕራፍ የሐማስን ትጥቅ ማስፈታት እና ጋዛን ከወታደራዊ እንቅስቃሴ ነጻ ማድረግ ነው። ይህ ሂደት በዚህ ወር መጨረሻ ሊጀምር እንደሚችል የተጠቆመ ሲሆን፣ ሶስተኛው ምዕራፍ ደግሞ ማህበረሰቡን ከጽንፈኝነት ማላቀቅ እንደሚሆን ጠቅላይ ሚኒስትሩ አብራርተዋል። በተያያዘ ዜና በቀጠናው ስላለው የሰላም እድል ለመምከር በዚህ ወር ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር እንደሚገናኙም ተናግረዋል። በሌላ በኩል የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱርሃማን አልታኒ በዶሃ ፎረም ላይ እንደተናገሩት አሁን የተደረሰው ስምምነት ጊዜያዊ ግጭት ማቆም እንጂ ሙሉ የተኩስ አቁም አይደለም። ሙሉ የተኩስ አቁም የሚለው የእስራኤል ጦር ከጋዛ ሙሉ በሙሉ ሲወጣና መረጋጋት ሲፈጠር ብቻ መሆኑንም አሳስበዋል። በሌላ መረጃ። አውሮፓ ህብረት ይፍረስ ሲል ኤለን መስክ ገለጸ። ቱጃሩ ኤለን መስክ አውሮፓ ህብረት እንዲፈርስ ጥሪ ያቀረበ። አውሮፓ ህብረት ከፕሬዝዳንት ዶናልድ ትራምፕ ሳይቀር ትችት እየተሰነዘረበት ይገኛል። ቱጃሩ መስክ ጥምረቱ እንዲዘጋ ጥሪ ያቀረበው ኤክስ የተሰኘ ማህበራዊ ትስስር ገጽ 163 ሚሊዮን ዶላር በአውሮፓ ህብረት መቀጣቱን ተከትሎ ነው። የአውሮፓ ህብረት ኮሚሽን በ2022 የዲጂታል አገልግሎት አሰራር መሰረት ኤክስ አልሰራም የግልጽነት ጥሰት ፈጽሟል በሚል ነው የገንዘብ ቅጣቱን ይፋ ያደረገው። ኤክስ የቀድሞ ትዊተር በይዘትና በመረጃ ስራ ውስጥ አላለፈም ተብሏል። አስፈላጊ መረጃዎቹን ተደራሽ አላደረገም የማህበራዊ ሚዲያ ትስስሩ ተረጋግጧል። ሰማያዊ ምልክት አሳሳች ነው፣ እንዲሁም የማስታወቂያ ግልጽነት ያንሰዋል በሚሉ ጉዳዮች ላይ የአውሮፓ ህብረት ኤክስን ከሷል። የአውሮፓ ህብረት ቢሮክራሲ ቀስ በቀስ አውሮፓን አፍኖ እየገደለ ነው በሚል ኤለን መስክ ወቅሷል። አውሮፓ ህብረት መፍረስ አለበት ያለው መስክ ፈርሶ እያንዳንዱ የአውሮፓ ሀገር ሉዓላዊነቱ መመለስ አለበት ብሏል። መንግስታት በትክክል ህዝቡን መወከል የሚችሉ አውሮፓ ህብረት ሲፈርስ ነው ሲልም ኤለን መስክ ጽፏል። የህብረቱ አሰራር ወጣ ውረድ እንጂ አውሮፓን ለአውሮፓውያን የሚመጥን አይደለም ሲል ያጣጣለው መስክ ህብረቱ ትችት እንዲሰነዘርበትም በር ከፍቷል። ክቡራትና ክቡራን የሚዲያችን ተከታታዮች እስከ መጨረሻው ስላዳመጣችሁን ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ በየለቱ አዳዲስና ትኩስ መረጃዎችን ማግኘት ትችላላችሁ። ነባሮችና የቻናላችን ቤተሰቦች ደግሞ ላይክ፣ ሼር እና ኮሜንት በማድረግ አብሮነታችሁን አሳዩ። በቀጣይ መረጃ በሌላ ቪዲዮ ተመልሰን እስክንገናኝ በያላችሁበት መልካም ቀን መልካም ጊዜ ተመኛል።